የሚጮ የምናገረው ሰው አጥቼዋለሁ። ይህንን ድምፅን የምትሰሙት በሰው ዘፍካ ላላችት ወገኖች አድርሱና ልጆችን ለቤተሰቦች እንዲያደርሱ አድርሱልኝ። ይህንን ምሽት በህይወት ካዳንኩኝ ካደርኩኝ ለልጆቼ የሆነ መልእክት አስቀምጣለሁ። ካላደርኩኝ ወገኖች እመሞቱ የሚገለኝ ባሌ ነው። የልጆች አባት እየገደለኝ ነው። አንገቴን መቶኛል። እባካችሁ አድርሱላቸው። ምስል ለዚህ ቪዲዮ አይመጥንም። ምክንያቱም ለሌላ ቪዲዮ ያወራሁትን ነው። ድምፁን አጥፍቼ ሪከርድ እያደረግኩላችሁ ያለሁት ለምን ስላልተመቸኝ፣ አስቸኳይ ስለሆነ በሰው ሀገር ወረቀት ሳይኖራችሁ የሌላ አገር ዜጋ የውጭ ዜጋ ፍቅር ፍቅር ተጫውታችሁ ለገንዘብ ብላችሁ ራሳችሁን ለምትሸጡ እህቶች ባል ባል ሚስት ሚስት የሚያጫወታችሁ እህቶች ይሄ ቪዲዮ ይድረሳችሁ። ለብዙቶች እንዲደርስ ላይክ አድርጉት፣ ምክንያቱም ላይኩ ለብዙቶች እንዲደርስ ይረዳል ማለት ነው። ሰው ሀገር ላይ የሰው ሀገር ባዳ ባዳ ሀገር ውጭ ሀገር ላይ ፍቅር ፍቅር አትጫወቱ፣ በተለይ ወረቀት ሳይኖራችሁ ህጋዊ ሳትሆኑ። ለምን አሁን እቺ ልጅ ወረቀት የላትም። እንግዲህ ደቡብ አፍሪካ የሚኖሩ በጣም በርካታ ዜጎቻችን ወረቀት ቶሎ የማግኘት እድላቸው በጣም ዝቅተኛ እንደሆነ ታውቃላችሁ። እቺ ይሄ ያገባችው ሰውዬ ልጆች ወልዳ ባታለች፣ ልጆች ወልዳ ነው እንግዲህ እንደዚያ ረግጦ ረግጦ ረግጦ አንገቷን አጣሞ እንደዚ ያደረጋት ማለት ነው። በህይወት ባትኖሩስ ለልጆቿ ማን ያደርስላቸዋል? ይህን ሪከርድ ልጆቿ ትናንሽ ቢሆኑስ ባያቁስ? ልንገራችሁ ወረቀት የሌለው ሰው ማግባት ውጭ ሀገር ላይ በጣም ከባድ ነው። የራሳችሁ ዜጋ ከሆነ ኦኬ። ብትወልዱም ከነ ልጃችሁ ቢጥላችሁ፣ አገራችሁ ላይ ዘመድ አለው፣ ቤተሰብ አለው፣ የትም ጥሎ አይጥላችሁም። ቢያንስ ልጁን ይረዳል። ኦኬ ቢያንስ እናንተን እንኳን ቢገድል የሆነ ጊዜ አገሩ መግባቱ አይ አይቀርም ቤተሰቦቹ አለ። እዛ አገር ቤት ላይ መክሰስ ይቻላል፣ ቤተሰቦቹ መያዝ ይቻላል። እሱ እስኪቀርብ ማለት ነው። ግን የሰው ሀገር ሰው ካገባችሁ ያለ ሕጋዊ መንግስት ሳያውቃችሁ የምትኖሩ ከሆነ ደማችሁ ከልብ ሆኖ የውሻ ደም ሆኖ ነው የሚቀረው። የውሻ ደም እራሱ ውጭ ሀገር ላይ ክብር አለው በነገራችን ላይ ከሰው በላይ የሚከበር ውሻ ነው ውጭ ሀገር ላይ ማለት ነው። እና ሰው ሀገር ላይ እባካችሁን ፕሊስ፣ አቃለው እረዳችኋለሁኝ። ስሜቱ ይከብዳል፣ ናፍቆት አለ፣ ሰው ያስፈልጋችኋል። ግን ብትሞቱ ራሱ የሰው ሀገር ዜጋ ወረቀት ሳይኖራችሁ አታግቡ። ወረቀት ካላችሁ ህግ ያውቃችኋል። አንድ ነገር ብትሆኑ፣ አንድ ነገር ቢደርስባችሁ፣ ይሄ ሰውዬ ህግ ይጠይቀዋል። እንኳን እንደዚህ ረጋግጦ ጨለማ ውስጥ አስቀምጧችሁ ይቅርና ቢመታችሁ ራሱ በአስቸኳይ በህግ ማስጠየቅ ትችላላችሁ። በአስቸኳይ ሲጀመር ወረቀት ካላችሁ። ውጭ ሀገር ላይ ባሎች ተንበርክከው ሴት ሆነው ነው የሚኖሩት። ሚስቶች ደግሞ እንደ ወንድ ተከብረው ነው የሚኖሩት። ልንገራችሁ ማለት ነው በጣም ክብር አለ ውጭ ሀገር ላይ ለሴቶች። ግን ደግሞ ወረቀት ከሌለሽ ማንም አያቅሽም። ያቃል ቃል እንደፈለገ ይጫወትብሻል ማለት ነው። ስለዚህ ባካችሁ የብዙ ሰው ህይወት ነው የምታበላሹት። ለአምስት ደቂቃ ስሜት የልጆቻችሁን ህይወት ይበላሻል። እንደገና የራሳችሁን ህይወት ይበላሻል ቤተሰቦቻችሁ በእናንተ ፍለጋ በእናንተ ናፍቁት መቼ ትመጣለች ይሁን ልጄ እያሉ ይሰቃያሉ እናትሽ ትሰቃያለች ብዙ ሰው ነው የሚሰቃየው በአንቺ ምክንያት አንቺ ብትሞቺ ልጆችሽ እድሜ ልካቸው ይሰቃያሉ በእንጀራ እናት ማለት ነው ስለዚህ ስትወልዱ ስታገቡ ጥንቃቄ አድርጉ። ሀባይቢ ያገራችሁ ሰው ከሆነ ችግር የለውም። እናትነት ከባድ ቢሆንም ሰርታችሁ መኖር ትችላላችሁ። ግን እቺ ልጅ አሁን በገንዘብ ወይም ደግሞ በሌላ ነገር አይደለም በሕይወቷ ነው የመጣባት። እሺ ማን ነው የሚጠይቀው? ሕግ አያውቃትም አይደል እንዴ? ማን ይጠይቃል? ማን ይጠይቀዋል ይሄ ሰው የቢገድላት? እውነቴ ነው። ጨለማ ውስጥ ላበላብ ሆናለች። እንግዲህ እንደምታያት ናት ልንገራችሁ ውዶቼ፣ የጊዜያዊ ፍቅር ሳይሆን እኔ በአሁኑ ሰዓት ጊዜያዊ ፍቅር ሳይሆን ነገ ልጄ እንዴት ነው የሚሆነው፣ አንድ ነገር ብሆን። ወረቀት ካላችሁ ችግር የለውም፣ ወረቀታችሁ ላይ አድራሻችሁ፣ አገራችሁ አለ እዛ ላይ ተጽፎ። ግን ወረቀት ከሌላችሁ ፓስፖርት ሳይኖራችሁ ውጭ ሀገር ላይ ወልዳችሁ እንዲህ ትል ነው እንዲህ የምትወልዱት በአላስም። በአሁኑ ሰዓት እንኳንና እንኳን የውጭ ሀገር ዜጋ ያለ ህጋዊ አግብታችሁ ይቅርና ኢትዮጵያ የገዛ ሀገራችሁ ልጅ እንኳን አግብታችሁ ወልዳችሁ ልጁን የማይጠብቅ ትዝ የማይለው አባት የሞላበት ሀገር ነው፣ ኢትዮጵያ ራሱ ማለት ነው። ግን ይሁን ችግር የለውም። ኢትዮጵያ ከሆነ አንቺ ድሀ ከሆንሽ እዛ ሀገር ላይ ሰርተሽ ማስተዳደር ካቃተሽ እናትሽ ታሳድግለሻለች። እናትሽን እየረዳሽ አንቺም ህይወትሽ እየለወጥሽ ልጆችሽ በአንቺ መንገድ እንዳያድጉ ማድረግ ትችያለሽ። ግን ደግሞ ወረቀት ሳይኖራችሁ በሰው ሀገር ላይ ከባዳ ሰው ጋር ኦኬ። ወረቀት ሳይኖራችሁ እኮ ከኢትዮጵያዊ ጋር ብትወልዱ ችግር የለውም። ተከንስላችሁ ትገባላችሁ። እዚህ ጋር አባትየው አለ፣ ይረዳችኋል። ህይወታችሁ መቀየር ትችላላችሁ። እዛ ሀገር ግን የወለድሺው ልጅ እንኳን ይዘሽ መግባት አትችም። የዘላለም ጸጸት ነው። እንዴት ነው አንድናት ከማንም ትውለድ? ከውሻም ትውለ ስትፈልግ፣ ልጇ ተነጥቃ እንዴት ነው መኖር የምትችለው? የህሊና ጥያቄ አለ፣ ህሊና ክስ አለ፣ ብዙ ነገር አለ። እድሜ ልካችሁ ነው ምስቅልቅል ለሚለው ማለት ነው። እና በጣም ጥንቃቄ መደረግ አለበት። የሰው ዘር ነው ምናምን ለምትሉት እኔ ያ ነገር ደስ አይለኝም። ብዙ ማለት ብዙ ክፉ ሰዎች ስለሞሉ በአለም ላይ ማለት ነው ገብቷቸዋል እና ይሄ የሰው ዘሮ ህጋዊ ከሆን ችግር የለውም። ወረቀት አለሽ ለሚደርስብሽ ነገር ሁሉ መንግስት ተጠያቂ ነው። ልጆችሽም ነጌ ህጋዊ ስለሆን ህጋዊ ዶክሜንት ስላለሽ በዶክሜንትሽ አንቺ ማን እንደሆንሽ ሊያውቁሽ ይችላል። እዚህ ጋር ግን ወልደሽ አንቺ ተገድለሽ ቆሻሻ ብትታይ ልጆችሽ ነጌ እድሜ ልካቸው የማንነት ጥያቄ ራሳቸው እየጠየቁ ይኖራሉ እናቴ ማን ነች የት ነች ብለው ይሰቃያሉ ማለት ነው። እና እባካችሁ ፕሊዝ ስታገቡ ተጠንቀቁ እላችኋለሁኝ፣ የኔ ውዶች። በዚህ አጋጣሚ ያው እናንተ ፈልጋችሁ የምታደርጉት ነገር አይደለም። የአንድ ቀን ስህተት ሊሆን ይችላል። ግን ያ የአንድ ቀን ስህተት በጣም ዋጋ ያስከፍለናለኛ። አላህ ይጠብቀን ከክፉ ነገር ሁሉ ወጥቶ ከመቅረት ሁሉ አላህ ይጠብቀን። ወላሂ አላህ ይጠብቀን። አላህ ካልጠበቀን እኛ ደካማነን። እኔ አሁን እኮ አወራችኋለሁ አደለ፣ እናንተን እኔ ምን እንደምሆን የማውቀው ታሪክ የለም። ገብቷቸዋል የእኔ ህይወት በአላህ እጅ ነው። ወዴት እንደሚሄድ ወዴት እንደሚያመራ ማቀው ታሪክ የለም። ግን ሁላችንም አላህ ይጠብቀን። በቃ ይሄ ነው ማለት የምችለው ማለት ነው። ሀቂቀተን በጣም ያማል ማለት እንደ ወጡ መቅረት። በጣም በርካታ እህቶች እቻውን ሚዲያ ላይ ስለወጣች ነው እንጂ በጣም በርካታ እህቶቼ እንደ ወጡ ቀርተዋል። በቃ ቀርተዋል። ወላሂ እውነት ነው። ያሳዝናል። በቃ የእኛ ስደተኛ መጨረሻ እንደዚህ ሆኖ ሲቀር ያስጠላል። አልኳችሁ የኔ ውዶች ሀቂቀተን ያመለ እኔ አሁን ይሄ ቪዲዮ አይመጥንም። በእርግጠን ለቪዲዮ በጣም ያመለ እኔ ውስጤ በጣም የታመምኩት ማለት ነው። የምሬን ነው፣ ግን ደግሞ ምንም ማድረግ አይቻልም። እና ለቻናሌ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። በአሪፍ አሪፍ ቪዲዮ እመጣላችኋለሁኝ ማለት ነው። ከባድ ነው። በጣም የምር ያማል።